ጎበስን መዝናው ሲነገሩ እንገዳይ አንተ፣ ቅምጥ ሌላ የሚታጣብ ልብስ የለህም? ህሊን አባላለሁ። በጎዳና ስሜ ደግሞ ስሙኒ ያው ዘሙኒ ብትሉኝ አይከፋኝም። ምን ታካብጃለሽ? አንድ ቲሸርት ብቻዬን እንዳያለኝ። በቃ ፈተና ረፍዶብኛል። ልጣስ ቅምጥል ይባላል ታናሽ ወንድሜ ነው ያው ከምንኖርበት አንጻር አቀማጥየ ስለማኖረው ለዛ ነው ቅምጥል የተባለው በቃ አሪፍ ከሰራሽ ሌላ ቲሸርት ይጠብቅሻል! እና ስሙኒ ዛሬ ምን እሺ ሽቀላ አንወጣም እንዴ አረ ይወጣለታል መጣው በቃ አፍጥኛዋ በቃ ሳልነግራችሁ ክብሪትን ተዋወቁት የጎዳና ኑሮ የሰጠችኝ ብቸኛው ነገር ቢኖር እሱ ነው

ይመልሳል ከላይ ክስም ቋሚውም ተመታ ደቡም ተደባሉ ጠዋትና ማታ። እኔም እንደዚያው ያው እናታችን ከሞተች በኋላ ታናሽ ወንድሜን የማሳደግ ኃላፊነቱ በሙሉ እኔ ላይ ነው የወደቀው።

ኧረ አይደለም ይኸውልሽ ምርጥዬ ለቺክኮ እንደዚህ አይነት ስራ ምናምን አይነፋ እና ሆዴን ትሞላልኛለህ

የአሜሪካ ጎዳና ተዳዳሪ ብንሆን ቁርስ፣ ምሳ፣ መክሰስ እራት እየተዘረ ነው የሚታደለው አሉ። እኛ እዚህ ተመላሽ እንበላለን። እሱንስ ማን አየበት? እኔ ሆኜ ነውሽ መቀበሌ። አቤት ያዩኋቸው ልጆች የያዙት ፈዋ የሚጠጡት ጁስ እያዩኋቸው እየመጠጡ እያጓጉኝ እየመጠጡ እያጓጉኝ አይቻቸው ሳልጠገብ በያዙት መኪና ፊው ብሎ አላመለጥ ይመሰለ። በሉ በሉ ወሬ አለባችሁ፣ መታ መታ አድርጉና ቶሎ ተነሱ። እሺ ደውልላለሁ። እሺ አያያ ተድም እንዴ! አስደፎሽ፣ በጣም ይቅርታ፣ አስደፎሽ። እንዴት ብዬ እንደገዛውት ብታቅ፣ ወይኔ ወንድሜ እንዳማረው ቀረ። ሰርቀሽ ነው ለምን ስራ ላስቀጠርሽም? ታዲያ እንዴ! እሺ በቃ ለወንድምሽ እንኪ ግጅለት፣ ክብሪት፣ እጅን ጥያቄ መልሻል። ኤክስ ፕላስ ኧረ ቅምጥል፣ የእዚን ጊዜ ነይ አሙኝ። ትምሮ ቀጥቼ ነበር እባክህ። ድሮም አንተም መጠየቅ ሁለተኛ ክፍለሽ እንትን ብለን እንደወጣ እስካሁን አልገባማ። አንቺ ቅምጥል እረፍ።

ፍቅሯን የት ያረግን አረገኝ ረገኝ መልኳ እንዲ ያረገኝ ሳም ያረግኳት እንደው ፍቅሯን የት ያረግን። እጭ ይህ ልጅ ደግሞ ተፈታተኔ።

የሚጠሩት ሳቢ ላፊ ነው። አየሩ ደግሞ እንደምታውቂው ተመቷል፣ ምንም አይነፋ። እኔ ህይወት በጣም ነው ይሰለች። ሄሎ እኔ መለስ ይዙ ስራ ፈልግልኝ እስኪ፣ አታገኝልኝ? የመኪና መለዋወጫስ ለኔ እኮ አይደለም ለሆነሽ ልጅ ነው፣ ለሴት የሚሆን ምናምን። እኔ ማላቃ ሴት ምን መሰለ? አይ፣ አራዳ ልጅ ፒስ ነው።

ምንድነው? የአዲሱ ቤታችሁ ቁልፍ ነው። እኔ አላምንም። በጣም ነው የማመሰግነው። ምን ነው ቆየሽ? ሳሚጋ ነበርኩኝ። ደሞ አዲስ ቤት ከነቀው ተከራየል። ደስ አይላል? ደስ ይላል።